ታሪካዊ ግንኙነታቸው ምዕት ዓመት የተሻገረው ኢትዮጵያና እስራኤል ዛሬም የጠበቀ የሁለትዮሽ ትብብር መለያቸው ነው። ይህ ግንኙነት አድጎ ዛሬ ላይ ወደ ኢንቨስትመንት ዘርፉ ዘልቆ ገብቷል። የተወለዱበትን ሀገር ኢትዮጵያ በጨቅላ እድሜያቸው የተለዩ እስራኤላውያን ዛሬ ኢትዮጵያን በማልማት ስራ ላይ እንደሚገኙ ነው በኢትዮጵያ እስራኤል የቢዝነስ ፎረም ላይ ባገኘናቸው ወቅት የነገሩን። የተወለድኩት ኢትዮጵያ ነው። ኢትዮጵያ እስከ 10 ወደ 11ኛ የትምህርት ደረጃ ሲደርስ እዛ እድሉ ደርሶ በቃ ወደ ውጭ ተሻገርኩ። ቴክኖሎጂ ከጀመር ነው ወደ አምስት ዓመታት እያስቆጠረ ነው። ከብዙ ድርጅቶች ጋር አብረ እየሰራን ነው። በዚሁ አጋጣሚ ያው ከዚህ የተገናኘንበት ምክንያትም በውጭ ጉዳይ ሚኒስቴር ምን እስራኤልና ኢትዮጵያ በሚለው ይህን ድርጅት የሚያውቁ የመንግስት ሰራተኞች ደውለው ለእኛ አነጋገሩን እንዲህ ያለ እድል አለና መምጣት የምትችሉ ከሆነ እንዲያውም እናንተ እንደ ድልድይ ሆናችሁ ለኛም ብዙ አስተዋጽኦ ለሀገራችሁም ደግሞ ድልድይ ትሆናላችሁ ብለው ይህን ጥሪ ያቀርቡልን መልካም ብለን ተቀበል በብዙ ዘርፎች ሰራለሁ። ፓወር ሶላር ኤነርጂ የሚጠብቅ ብዙ አይነቶች ይሰራለሁ። ከዚህ ግን ገና አሁን እየጀመርነ ነው እየመጣነ ነው ደግሞ እኛ የኢትዮጵያ ትውልድ ስለሆነ ከዛ ይህን አይዲያውን ብዙ ነገሮች ይዞ ጥበብ ይዞ ለመምጣት ወደዚህና ከዚህ ለመሳተፍ ነው የመጣነው። ኢትዮጵያ ያላት አቅም በየትኛውም ዘርፍ ሰርቶ ውጤታማ መሆን እንደሚቻል ማሳያ ነው የሚሉት አልሚዎቹ መዋለንዋያቸውን ለማፍሰስ የመረጧቸውን ዘርፎች ይናገራሉ። ይህም ዘመኑ የደረሰበትን ቴክኖሎጂ በመጠቀም ሀገርንም ራስንም ለመጥቀም ምቹ እድል መሆኑን አንስተዋል። እንደ ኢትዮጵያውያን፣ ኢትዮጵያ ተወልደን አድገን ወደ ውጩ ዓለም ሄደን ይህን እውቀት አግኝተን በነጮች በኩል እንኳ ክብሩ ተሰጥቶን ወደ ሀገራችን ተመልሰን ይህን እድል ለህዝባቸው ሲባል ለኛ እንደ ትልቅ እድል ነው የምናየው። ለኛ ብዙ መንገዶች ይፈጥራሉ፣ ለሀገሪቱም ይፈጥራል፣ ለኢትዮጵያም ይፈጥራል። እና የሆነ ግንኙነት በሁለቱ ሀገሮች ውስጥ ብዙ ግንኙነትና ብዙ ቴክኖሎጂ ወደፊት የሚታዩ ነገሮች ናቸው። እና እኛም በዚህ ተሳትፈን ለኢትዮጵያም ለሀገራችንም ለእኛም ልንሰራና ልንረዳ ነው የመጣ ነው። ይህንኑ ትብብር በዋናነት በኢኮኖሚው ዘርፍ ለማሳደግ ያለመ የቢዝነስ ፎረም ነው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና የእስራኤሉ አቻቸው ጌዲዮን ሳር በተገኙበት በአዲስ አበባ የተካሄደው። ኢትዮጵያ ከዚህ በፊት በተለያዩ ዘርፎች ትብብሮች ቢኖራትም ይህኛው ግን ኢኮኖሚያዊ ትብብርን ወደ ላቀ ደረጃ የሚያሻግር ነው። የዓመታት ትብብራችን በግብርና፣ በውሃ አስተዳደር፣ በጤናው፣ በመከላከያ፣ በቴክኖሎጂና ትምህርት በእነዚህ ቁልፍ ዘርፎች ላይ ሲተገበር ቆይቷል። አሁን አዲስ ምዕራፍ ጀምረናል። ኢኮኖሚን የትብብራችን ወሳኝ ክፍል የሚያደርግ ይህ ፎረም የሚያሳየውም የኢኮኖሚ ዲፕሎማሲን ደጋፊ አቅም ብቻ ሳይሆን አሁን የውጭ ፖሊሲያችን ሞተርና የሀገራዊ ሽግግራችን ቁልፍ ምሰሶ መሆኑ ነው። የኢትዮጵያና እስራኤል ግንኙነት ከሌሎች የሚለይ ዘመን ተሻጋሪ ትስስር ያለበት ሲሆን ኢትዮጵያ በአጭር ጊዜ የተገበረቻቸው የሪፎርም ስራዎች አልሚዎችን በመሳብ የሀገራትን ግንኙነት ከፍ ወዳለ የኢንቨስትመንት ብር የሚያሳድጉ ናቸው። የኢትዮጵያ መንግስት እያከናወነ ባለው የኢኮኖሚ ሪፎርም አቅጣጫ ገበያውን በመክፈቱ በእጅጉ እናምናለን። የኢኮኖሚን እድገት ምጣኔ እያየ ነው። ይሄ በአጭር ጊዜ ውስጥ እጅግ ጠንካራ ገበያና ኢኮኖሚ እንደሚሆን ማየት ይቻላል። እኛም የኢትዮጵያ የስኬት ጉዞ አካል መሆን እንፈልጋል እናንተም የእስራኤል የስኬት ጉዞ አካል እንድትሆኑ እንፈልጋለን። በቢዝነስ ፎረሙ የንግድ ኩባንያዎችና የሁለቱም ሀገራት የመንግስት የሥራ ኃላፊዎች ተገኝተዋል።